እሺ ውዶች ዛሬ ደግሞ መከለል ወይም ተሰሰራ ነው ያመጣሁላችሁ። እቺ የምታዩዋት በጄ ያስቆም ማለት ነው ስምንት ቀን አልፎታል። ፍሪጅ ውስጥ አስቀምጨው ነው ከለሩ እንዳያችሁት አረንጓዴው ነው ምንም አልተቀየረም ማለት ነው። ሌላው ነገር እዚህ ጋር ኪያር የምታዩት አለኝ ማለት ነው። ይሄንን በጫው በሎሚ በከል እንደዚ እንደዚህ ጥባርቂ አዘጋጀዋለሁኝ ማለት ነው። ይሄው እንደምታዩት እንደዚህ ዘዘፍ አረጋለና ለአምስት ለአስር ደቂቃ ችግር የለውም። ከዛ ቀጥታ ጥባር ግን ምንም አልቆርጠው ምንም አላደርገውም። ቀጥታ እንደዚሁ እንዳለ በኪሽን ፎጣ ወይም በሶፍት በደንብ ማድረቅ አለባችሁ። እዚህ ጋር የምትጠቀሙ ጠርሙስ ወይም ባዶ እቃ ንጹሕና ደረቅ መሆን አለበት። ካለበለዚያ ይበላችባችኋል፣ ለመከለላችሁ ወይም ቢክንሳችሁ ማለት ነው። ከዛ እሱ ለመስራት የሚያስፈልግ ግብአት እዚህ ጋር ሀብሳይት ቬኔገር፣ ስኳር፣ የስከምጥበሻ ነጭ ሽንኩርት የስከምጥበሻ በ ፍሬሹን ካላችሁ መጨመር ትችላላችሁ። ይህን በደረቁ ስላለኝ በደረቁ ተጠቀምኩ እና ሺቪንት ይህንን ወይም የአረቄ ማውጫ አበኛ ማለት ነው። እነዚህን ይህንን ምትባርቂ አድርቄዋለሁ፣ በሶፍት ማለት ነው። መድረቅ ስላለብን ከዛ ይህን ኪያሩ በስኪኒ እንደዚህ ሁለት ሶስት ቦታ ወጋ ወጋ እናደርገዋለን። ለምን የምንሰራው የሶሱ ውሃውና ሀቼቶው ስኳሩ፣ ጨው እዚህ ውስጥ በደንብ እንዲገባበት እና ከለሩ እንዲቀየር ትክክለኛ ፒክልስ ወይም ይኸለል እንዲሆን ማለት ነው። እዚህ ጋር ሁለት ብርጭቆ ውሃ ጨመርኩኝ። ከዛ ስኳር አንድ የሾርባ ማንኪያ ጨምራለሁ። ሀፕል ሳይት ቬንገር ሁለት የሾርባ ማንኪያ በዚህ ጨምራለሁ። ሀፕል ሳይት ቬንገር ተጠቀሙ፣ በጣም አሪፍ እና ተመራጭ ነው። እኔ በነጩ ዋይት ቬንገር ሰርቼ አላውቅም፣ በዚህ ነው የምሰራው። ይኸው አፕል ሳይደር ቪንገር ይላል እያያችሁ ነው ውፍረት ራሱ መቀነስ በጣም አሪፍ ነው ድፍረቱ ካላችሁ አንድ የሾርባ ማንኪያ በአንድ ብርጭቆ ውሃ ሁሌም ብትጠጡ ቦርጭ ልም ነው የሚልላችሁ ማለት ነው ግን ጠጥታችሁት አንድ ብርጭቆ ውሃ ጠጥታችሁ ለ12 ለ15 ደቂቃ መቆየት አለባችሁ እዚህ ጋር ጫው አራት የሾርባ ማንኪያ ነው የተጠቀምኩት ወፍራሞች ካላችሁና መጠጣት መቀነስ የምትፈልጉ ከሆነ ቦርጭ ያጠፋል። እሺ አራአስት ደቂቃ ወይ አራሁለት ደቂቃ ቆይጣችሁ ምግብ ትንሽ ነው መብላት ያለባቸው። የመጀመሪያው ቀን በጣም ነው የሚርበው። ያንሰ ከስቃችኋል። እዛ እንደዚህ ይህንን ሸበቱን እደርድር አለሁ ከጠርሙሱ ውስጥ መሆነት ነው። ጠርሙሱ ንፁና ደረቅ መሆን አለበትሽን ካለበለዚ ይፈላሽባቸውል ምክመከለላችው ማለት ነው። እንደዚህ በምታየ መልኩ እደርድርአለሁም ርጥቡ ነገር ማድረቅ ማለት ነው። በኪሽን ፎጣ ሊሆን ይችላል በሶፍት ብቻ ንጹህ ነገር ሆኖ እሱን የሚያደርግላቸው ነገር ማለት ነው። በምታይ መልኩ እንደዚህ ይደረድራለሁ። እዛ ያው ያንን እንዲሟሟልኝ ጫውን አማስያዋለሁ። ጫውና ስኳሩ ማለት ነው። ኮኮው ጋር እንደዚህ እንደረድርና ይሄንን ሽበቱን ነጭ ሽንኩርት እዚህ ጋራ የሚያቃጥል ነገር ከፈልጋችሁ፣ የሚያቃጥል ነገር ሌላ አትክልቶች እንጨምር ካላችሁ መልሳችሁ ነው እንመልፎፍ። ይቺ እነዛ ሀራ ፈለጋችሁ ማድረግ ትችላላችሁ። የነጭ ሽንኩርቱን እንደዚህ አረጋለሁ። ይሄ አሪፍ ነው፣ ያው ለከለር እና ለቃናም ያደረኩት እኔ ይሄ እስከ መጥበሻውን አድርጌ እንደዚህ ሞላበታለሁኝ ማለት ነው። እንደዚህ ግን ጥንቃቄ አድርጉ። በቃ ደረቅ ነገር መሆን አለበት። ለምን ይበለሻል፣ ካለበለዚያ ማለት ነው። ክዳኑ ራሱ ውሃ ካለው አድርጉት በቃ እንደዚህ ቀጫጭን ግጥ ማርጋችሁ ግጥ ማርጋችሁ ወደ ጎኑ ታርጉና ያው ያለውን ስራችሁ መከመል መጨረስ ማለት ነው። እኔ ሰው ከሌለ ከተሳፈሩ ሰዎች እንደዚህ ነው ማረገው፣ ምክንያቱም የሚበላው ሰው ስለሌለ ይበላሻል። ለምን ይበላሽ? እንደዚህ ሰርቼ አስቀምጣለሁ። ስንፈልግ እንጠቀመዋለን። ይሄው እንደዚህ በዚህ መልኩ ሰርቼ ይህንን በኪሲን ፎጣ ሽፍንፍና አድርጌ ውጭ ላይ ለሁለት ቀን አስቀምጠዋለሁ። ለሁለት ቀን በሁለት በሶስተኛው ቀን አንስታችሁ ፍርጅ ውስጥ ነው የምታስገቡት ከመጀመሪያው ቪዲዮ እንዳሳየኋችሁ ከስምንት ቀን በላይ አልፎት እንኳን ከለሩ አልተቀየረም። እንደዚህ አዘጋጅታችሁ ቀጥታ ፍሪጅ ውስጥ የምታስገቡ ከሆነ ከለሩ አይቀየርም። በሶስተኛው ቀን ይሄን ይመስላል፣ ላሳያችሁ። ይሄ ነው፣ ይሄን ይመስላል። አሁን ፍሪጅ ውስጥ አስገባለሁ። ይሄን ነው ማለት ነው። ከዚያ ያቺኛዋን ቀጣይ እንሰራለሁኝ። እዚህ ጋር ሁለቱም ያመጣላችሁ ልዩነቱን እናንተ አይታችሁ እንዲሰሩ እና የትኛው ትክክለኛ ነው የትኛው ትክክለኛ አይደለም የሚለውን እናንተ እንድትወስኑ ስለፈለግኩ ነው። መሀከል ያለው የቆየ የተሰራ ነው። እዚህ ጋር ደግሞ ቃሪያና ኪያር፣ ነጭ ሽንኩርት ያረጎችም ካሮት፣ አርቂ፣ የስጋ መጥበሻ ፍልፍል ፍላንክ፣ ወይም የሚያቃጥል የተደለዘ በርበሬ፣ ከሞን እና ብላክ ፔፐር በፍሬው ኩዝበራ በፍሬው አርቂ እነዚህን አንድ ላይ አድርጌ የተረፈኝም መኸለል ይሄ የተዘጋጀው አለኝ። እዚች ጠርሙሷ ውስጥ እነዚህን ድርድር አድርጌ ይህን ሁለት አድርጌ ፍሪጅ ውስጥ አስቀምጣለሁ። ይችኛዋን ስሰራ ይሄኛው ሶስት ቀን ሆኖት ነው። ቀን በጨመረ ቁጥር ከለሩ እየተቀየረና እያማረ ትክክለኛ ፒክልሱ የሚከለል እየመሰለ ነው የሚሄደው ማለት ነው። የፈለጋችሁትን አይነት አትክልት ምኧለል ወይም ቢክልስ መስራት ይቻላል ማለት ነው። እዛ ይቺን ደግሞ እንደዚህ እንደምታዩ ጠርሙስ ውስጥ ትራረግና እነዚህንም ደረቆችንም እዛ ውስጥ ጨምሬ የቀረኝን ቢክልሱን እንት ምኻለ ወሃውን ፊንገሩ ናቸውቱን እንጨምራለሁ ማለት ነው። ከዛ ፍሪጅ ውስጥ በቀጥታ ማስገባቸው በጣም አሪፍ ስራ ነው። በጣም ሙቀት ሙቀት የሆነ ሀገር ያላችሁ አንድ ቀን ከግማሽን ማስቀመጥ ትችላላችሁ። ከለሩ ቀየር ብሎ ሲጀመር ጀመር ታዩታላችሁ። ውጭ ላይ ሲሆን ከለሩ ይቀየራል። ግን እንደዚህ ቀጥታ እንደ ተሰራ ቀጥታ እንደ ፍሪጅ ስታስገቡት ከስምንት ቀን በላይ ራሱ ሆኖት ታዘቡኝ አይቀየርም ከለሩ ማለት ነው። ያ ማለት ትክክለኛም ፒክልስ የሚከለል አልሆነም። በተረፈ እንደሙያችሁ፣ እንደ እውቀታችሁ ደሞ መስራት ትችላላችሁ። የኔ እውቀት የማውቀው ይህን ይመስላል ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ አበረታቱኝ ማለት ነው። ይሄ ይመስላል አያችሁ ምንም ይሄ ከስምቀን አልፎት ምንም የጠየረ ነገር የለም ማለት ትንሽ እንደዚህ ትልቁን ያመጣው ከለሩን አንድ አይነት ነው አይደለም የሚለውን እንድታመሳስሉት ነው ያኛው ውጭ ላይ ተቀምጦ ወደ ፍርጭ የገባ ነው ማለት ነው ለሁለት ቀን ብቻ ላይ ያስቀመጥኩት ይሄ ደግሞ እንግዲህ ከስምቀን አልፎት እንደዛው እንደተቀመጠ እንዳስቀመጥኩ ነው ነው ከለሩ እንደምታዩት ነው ይሄን ይመስላል